በአማራ ክልል በሰባት ሪጂኦ ፖሊታንት ከተሞች የኮሪደር ልማት እየተሰራ መሆኑን በክልሉ የከተማና መሰረተ ልማት ቢሮ አማካሪ አቶ ሽቤክ እንደተናገሩ የኮሪደር ልማቱ ጥራቱን በጠበቀ መልኩ ለትውልድ ተሻጋሪ ሆኖ እንዲገነባ መንግስት ክትትልና ድጋፍ እያደረገ ስለመሆኑ አንስተዋል። አክሊል ምንተስ ነው ተጨማሪ ያለው። አመሰግናለሁ። አቶ ሽቤክ እንደ አማራ ክልል ከተማና መሰረተ ልማት ቢሮ አማካሪ ስለጊዜውና ስለሀሳቦ በቅድሚያ አመሰግናለሁ። በአማራ ክልል አሁን ላይ በምን ያክል ከተሞች ነው የኮሪደር ልማት እየተከናወነ የሚገኘው? ማለት ይቻላል። እንግዲህ እንደሚታወቀው የኮሪደር ልማት በሀገር ደረጃ ባለፈው ዓመት ጀምሮ በስፋት በዋነኝነት በአዲስ አበባ ከተማ ተጀምሮ ወደ ክልሎች እየሰፋ ያለ ትልቅ በመንግስት የተሰራ ያለ ኢኒሼቲቭ ነው። እንግዲህ ይህን ኢኒሼቲቭ የእኛ ክልል ከተሞች ባለፈው ሐምሌ መጨረሻ የሐምሌ ወር መጨረሻ ሁለት ሺ አስራስድስት ሐምሌ ወር መጨረሻ ጀምረው ወደ ስራ ገብተዋል። ኦልሞስት የገቡ ከተሞች አጠቃላይ በዋነኝነት ትልልቅ የምንላቸው ከተሞች ሪጅዮ ፖሊስ የምንላቸው ከተሞች ሰባት ከተሞች ናቸው። ባህር ዳር፣ ጎንደር፣ ደሴ፣ ኮምቦልቻ፣ ደብረ ብርሃን፣ ደብረ ማርቆስ ና ወልዲያ ከተሞች ሙሉ ሙሉ ወደ ስራ ገብተው ጥሩ እንቅስቃሴ ላይ ናቸው ያሉት ሜቢ ገና በዞኖቹ በራሳቸው ደግሞ የሚያስተባብሯቸው እኛ ገና በሂደት ቼክ የምናደርገው እያንዳንዱ ነገር ሄደን የምናረጋግጠው ደግሞ የዞን ከተሞች ትንንሽ ከተሞች ሳይቀሩ የኮሪደር ልማት እየሰሩ ናቸው ያሉት። ዋነኝነት እስካሁን ዘጠኝ ወር ስንከታተላቸው ከፌደራል ጋር ሆነን የመጣናቸው ሰባት የክልሉ ትልቅ ምላቸው ሪጆኦፖሊታንት ከተሞች ናቸው። ግን አነስተኛ ከተሞችም ወደ ስራው የገቡበት ሂደት እንዳለን እንረዳው። በኮሪደር ልማት ስራው እንግዲህ ለልማቱ በሚል ዜጎች ከአካባቢያቸው እንደሚነሱ ይታወቃልና እነዚህን ዜጎች በተደራጀ መልኩ በማቋቋም ረገድ እየተሰራ ያለው ስራ ምን ይመስላል? ውጤታማነቱስ እንዴት ነው የሚለካው? እንግዲህ ይሄ የጅምር ስራ ነው። እንደ እኛ ክልል ነባራዊ ሁኔታ ይህን ያህል በርካታ ሰው አፈናቅሏል ብለን አንወስድም። ባህር ዳርም ጎንደር፣ እንወሰድ ሌሎች ደሴ ከተሞች በዋነኛነት የጀመሩ ያሉ የከተማ ንበርት ላይ ነው። እነዚህ ደግሞ ከአሁን በፊት መሰረተ ልማት ነበራቸው። በዋነኝነት እነዚህን ዘመናዊና ትውልድ ተሻጋሪ አድርጎ የመስራት ስራ ስለሆነ በተወሰነ መልኩ ለማስፋት የእግረኛ መንገድን የሳይክል መንገድና ደረጃውን ጠብቆ የአረንጓዴ ልማትና ሌሎች አገልግሎቶችን ለማስፋት ሲባል የተወሰኑ የሚነኩ ዜጎች ይኖራሉ። ከዛ ውጪ አሁን አብዛኛው የተነካ ሰው አለ ብለን ለመውሰድ አንችልም። ነገር ግን አሁን አንዳንድ ቦታ ላይ ደሴም ሆነ ባህርዳር ከተማ ላይ ወደ መሀል ለመግባት እንቅስቃሴዎች አሉ። እና አሁን እዚህ ላይ የምናየው ልምድ ከዚያ የሚነሱ ዜጎች በኖርማል ህጉ ነው የሚስተናገዱት። የኖርማል ህጉ በዋነኝነት የግል ባለይዞታዎች ከሆኑ በሀገሪቱ መንግስትም በክልሉ መንግስትም በተቀመጡ የህግ አግባብ ና አሰራር መሰረት የካሳና የትክ ቦታ እየዘጋጅላቸው ይብን ለሁለት አመት ያህል የመፈናቀያ የቤት ክራይ አበል ሳይቀር ተዘጋጅቶላቸው ነው የሚስተናገዱት። ሌሎች ደግሞ በቀበሌ ቤት የሚኖሩ አሉ። የህጋዊ ይዞታ ባለመብት ያልሆኑ ነገር ግን በቀበሌ ቤት የሚኖሩ ሰዎች ሳይቀር በከተሞች ውስጥ ከመቶ ካሬ ሜትር ስታንዳርድ ድረስ ቦታ ተዘጋጅቶ እንዲሰጣቸው እየተደረገ ነው ያለው። ሌላው የኮሪደር ልማት እርስዎ እንዳሉ እንግዲህ በተለያዩ የክልል ከተሞች እየተሰራ ነው የሚገኘው ና አንዳንድ ቦታዎች ላይ የጥራት ችግር የሚነሳባቸው እንዳሉ ከማህበረሰቡ የሚመጡ አስተያየቶች ያሳያሉና ና የጥራት ደረጃውን ለትውልድ ተሻጋሪ ሆኖ እንዲዘልቅ ከማድረግ አኳያ ምን አይነት ክትትልና ድጋፍ እየተደረገ ነው የሚገኘው? እኔ እንግዲህ ቁጥር አንድ ከተሞችም እስከ ክልል ከፍተኛ አመራር ድረስ ትኩረት የሚደረግበት ስራ ይኸው። እንደምታውቁት ትልቅ ኢኒሽቲቭ ስለሆነ ይሄ ስራ የኮሪደር ልማት ስራ ነው የሚደረገው እና መሰረታዊ የሆነ የጥራት ችግር አለን ብለን እስካሁን የወሰን ነው የለም። ምክንያቱም ይሄ ለትውልድ የሚሻገር የአሁን ያለንበትን ደረጃ በቀጣይ ከተሞች ዘምነው ህዝቡ ከቦታ ቦታ በአግባቡ ያለ እንቅፋት ያለ ችግር እንዲንቀሳቀስ በሚያስችል መልኩ እና ስታንዳርዱን ባሟላ መልኩ እንዲሰራ ነው ጥረት እየተደረገ ያለው። በዚህ ረገድ ኮሪደር ልማት የኔ ነው ብሎ ህብረተሰቡ ጉዳዩን ወደ ራሱ ወስዶ ከትብብር ከማድረግ የራሱን ተሳትፎ ከማድረግ አኳያ ምን አይነት ልምድ የታየበት ነው ማለት ይቻላል? ትልቁ ያገኘ ነው እንትን የሚመስለኝ እንደ ክልል ይሄን ስራ ህዝቡ በጣም ወዶታል። ትክክል ነው። የከተሞችን ገጻ እየተቀየረ ነው ያለው፣ ህዝቡን እያስተሳሰረ ነው ያለው ከባቢ ከአንድ ከባቢ ጋር እያሳሰረ ነው ያለው። በጣም ጥሻ ውስጥ ምን የነበሩትን እንትኖች እየከፈተ ነው ያለው። አዛውንቶች፣ ህጻናት መጫወቻ ቦታ እንዲያገኙ ነው ያለው ሁሉም ሰው ኢቨን የሃይቅ ዳርቻዎችንም ሆነ ሌሎች ቦታዎችን አክሰስ እያደረገ አንዱን አንዱ ቦታ ከአንድ ቦታ ወደ አንድ ቦታ ሰው በእግሩ በቀላሉ ወካ አድርጎ ተንቀሳቅሶ የሚሄድበት ኤንቫይሮንመንት እየተፈጠረ ነው ያለው። ኢቨን የብስክሌት መንገዶች ሳይቀር የሰሩ ናቸው ያሉት በዚህ ረገድ። ይህንን ሲያይ ህብረተሰቡ ከፍተኛ አድናቆት ነው እየሰጠ ያለው፣ ከፍተኛ ትብብር ነው እያሳየ ያለው። አሁን በምለው ብቻ ሳይሆን ገንዘብ በማዋጣት ሳይቀር እየተሳተፈ ያለ ስለሆነ ይሄ ሙሉ በሙሉ በህብረተሰቡ ተቀባይነት ያለው ስራ ነው ማለት ነው። አቶ ሽቤክ እንዴ የአማራ ክልል ከተማና መሠረተ ልማት ቢሮ አማካሪ፣ ስለሰጡን ሀሳብና ጊዜ እጅግ አድርገን ነው የምናመሰግነው።